እስከዛሬ እኔ ያስፈልገኝ ነበር ሙ አጠገበ ነበር፣ አሁን ደግሞ አጠገቤ ልትሆን ይገባል። ምክንያቱም ይህ ልጅ ደስ እንዳለው እየመጣ ነው፣ የሆነ ነገር ሊያደርገኝ ይችላል። በቃ አይደለም ቡራ የእውነት እኔ ይሄን ቪዲዮ አይቼ እስክጨርስ ድረስ ማለት ነው፣ ጋይስ፣ በጣም ነው ውስጥ የተረበሸው በጣም ከምትሉት በላይ ማለት ነው። ምክንያቱም አሁን ሀይሚ አጣብቅኝ ውስጥ ነው ያለችው አንደኛ ነገር ይህን ልጅ ፈርተዋለች። ቤቷን ያውቃል። ቤት እስክትቀይር ድረስ አብርሃቱን በቃ የተወሰነ ጊዜ እንኳን በቃ አብረኸኝ እያለች እየለመነችክ፣ እንዴት አንተ አንደርስታንድ እንዳታረጋት ብሩቅ አይኖ የሆነ የከፋክ ነገር እንዳለ እረዳሃለውኝ። እኔ እንጃ አላቅም። ውስጥ የከፋኝ እውነት ቪዲዮን ሳይ የሆነ በቃ በጣም ተከፍታለች። አይሚ ውስጧ ሰብሯል። አይኗ አንባቅሯል። ቪዲዮ ላይ ምናምን ሳያት ና በጣም ነው። ቆይ ቪዲዮውን አሳያችኋለሁኝ፣ እንዴት አይኗ አቅሮ እንደነበረ ማለት ነው። አሳያችኋለሁ ቪዲዮን እና እኔ ሀሳቤን ልግለጽ። ቆይ በመጀመሪያ ማነው? ኦ ማይ ካድ ሀኔ፣ ተረጋጌ። ኦኬ የወላችሁ ጋይስ፣ እኔ አሁን ለቡርኬ ይህንን እባካችሁ እባካችሁ በምትወዱት ነገር ይዣችኋሉ። ይህም ቪዲዮ ማንም ሰው ማንም ሰው ራሱ ጋር እንዳያስቀምጠው ሁሉም ግሩፓችሁ ላይም የትም ይሁን ሼር አድርጉት። ሁላችንም ቡርኬ ላይ ተጽዕኖ መፍጠር አለብን። እቺ ልጅ ፈርታለች። ልጁ የሆነ ነገር ያደርገኛል፣ እባክህን ቢያንስ እንኳን ቤት እስከምቀይር ጠብቀኝ እያለችው ነው። አንደኛ። ሁለተኛ ነገር ደግሞ በቃ ከዚህ በኋላ ከአንቺ ጋር መቆየትን ከአንቺ ጋር ምንም ነገር መስራት አልፈልግም እያለ ነው። ገባችሁ? ምን ማለት ነው የሰው ልጅ የማይጋጫለን የጠየቀችክ ጥያቄ ደግሞ ማንኛውም ሴት እንደሚጠይቀው ነው በቃ እኛ ሴቶች እንቀናለን በቃ እኛ ሴቶች ለምን ለምንወደው ሰው እንቀናለን በቃ ማንም ሰው እንዲያይብን ማንም ሰው እንዲነካብን አንፈልግም ስለዚህ ሃይሚ ጋር ያለው ስሜት የትኛውም ሴት ጋር ያለ ስሜት ነው እባክህን ቡርኬ ተረዳት ፕሊዝ በእናት እኛ ስንወድክ እኔ በምትወደው ሁሉ ልለምንክ በእናትክ ይዤ ካለኝ በቃ ተረዳት ትታት አትሂድ ታሳዝናለች እውነት በር እንኳን አንኳኩተክ ስታስከፍታት ምን እንዳለችክ የመጀመሪያው ቃል ሰምታል የመጀመሪያው ቃል ሰምተሃል። በር ስታስከፍታት ምን እንዳለችግ? በር ስታስከፍታት ምንድን ነው ያለች? ከአንኳኩተክ አመሀል እንዲ ምን ነው ምን ሆነ ካልነ ያለች ካየቅ ምናህል እንደምትጨነቅልህ ምናክል እንደምትረበሽ ስላንተ ምናክል ስሜቷ እንደሚጎዳ ተረታሃጣል። ግን ቡርክ እባክህን፣ እባክህን ቡርኪ፣ እባክህን፣ እባክህን ትታታትሂድ። እባክህን ቢያንስ እንኳን እሺ፣ ሌላው ነገሮችን እንተወው። እኔ በቃ በፍጹም ለቤት ቤት ራሱ ብትቀይ ራሱ ለምንድነው የምትተዋት? ማን አላት ማን አላት? ብዙ ጊዜ ባለፈው መስከረም ላይ ማለት ነው ስትጠይቃት፣ ጥያቄ ስትጠይቃት ምን በዚህ አመት 2017 እንዴት ነበረ አንቺ ጋር ብለክ ስትጠይቃት፣ ቪዲዮ ነገ አምጥቼ ጋይስ አሳያችኋለሁ ብለክ ስትጠይቃ ምንድን ነው የመለሰችው? ብዙ ማይታለፉ ነገሮች 2017 ላይ ብዙ ሀዘኖች ገጥሞኝ ነበረ፣ በጣም ከባድ ነገር ገጥሞኝ ነበር ነገር ግን አንተም ከጎኔ ስላለ ፈጣሪ ምረቱኝ፣ አልፍ ያለውኝ አንተ ደግሞ ከጎኔ ስላለ ሞል በጣም ፕራውዶኝ ያለው ማለት፣ ከሁሉም በላይ ለአንተ ልዩ ክብር አላት። እዚህ ሴት አሁን እንደዚህ ብቻዋን ሴት ናት፣ አስቡት። አዲስ አበባ ላይ ቤት ፈልጋ ተከራይታ፣ ደላላ አናግራ፣ ተዋውላ ሰው እኮ ያስፈልጋታል። ቡርኬ፣ የእውነት እኔ አንተ በቃ እኔ እናትህን ስለምትወድ በእናት በእናት በቃ ተረዳት፣ በቃ ተረዳት። ጥፋት ነው የምትለው ነገር ካለ ደግሞ ጥፋቷን ንገረንና እኛም እንመክራታለን። በቃ እሷ እያለች ያለች ስለ ልጅቷ ነው። ስለ ልጅቷ ደግሞ እያሳሰባት ያለው ደግሞ ልጅቷ እስከ ጥምቀትና ለገና ወደ ኢትዮጵያ በቅርቡ ስለምትገባ ይህን ወሬ መረጃ ስለሰማች ነው። በቃ አንተ ጋም ደግሞ ትደውላለች፣ ልጅቷ ትደውላለች። ግን አንተ እያወራሃት አይደለም አይደል? ይሄ ልክ ነው። ግልጽ እኮ ነው። እየረበሸች ነው እየደወለች ብለክ እኮ ራስህ አውርተሃል። ስለዚህ እሷ ደግሞ ይህን ስታይ ፊልት አደረጋለች። ሴት አለች። እስኪ ጋይስ አሁን የሀይሚ ጥፋት ጥፋቷ ምንድን ነው? በእርግጥ ያለፈ ነገር ላይ መናገር የለባትም፣ ግን ቡርኬ ልጅቷ ቡርኬ ጋር ተደውላ ወይ ቡርኬ ሲም ካርድ ይቀይር ወይም ልጅቷን ይቦልክ በቃ ሲም ካርድ ይቀይር በቃ አለቀ። ምንም ችግር እኮ የለውም፣ ኖርማል እኮ ነው። ስለዚህ ሀይሚም ትረጋጋለች እንጂ አሁን በዚህ ሁኔታ በቃ ከዚህ በኋላ ብለክ መወሰን ይሄንን አክል ደረጃ መድረስ የእውነት ቡርኬ በጣም ነው የምታሳዝ ነው። የኡነ ቡርኬ ይሄ ካንተ የማይጠበቅ ነገር ነው። እኛ እህቶችህ አንተን ለትልቅ ነገር ነው የምንጠብቅህ። አንተና ሀይሚ ተጋብታችሁ ወልዳችሁ ጥሩ ደረጃ ላይ ደርሳችሁ ማየት ነው እንጂ የምንፈልገው፣ በዚህ በተራና በትንሽ ይሄ ልክስክስ ነገር መለያየት የለባችሁ። በዛ ላይ ይሄ ልጅ ቴዲ የሚባል ልጅ ቤቷን ያውቀዋል። ሴት ልጅ ናት፣ ሴት ልጅ ታውቃላችሁ። ብዙ ተጽዕኖ አለ። ከጎኗ ልትሆን ይገባል። ፕሊዝ ፕሊዝ ፕሊዝ ፕሊዝ ይሄ ነው ልልክ ምችለው። ሁላችሁም ይሄን ቪዲዮ እባካችሁ እባካችሁ ሃይሚን የምትወዱ ካላችሁ ለሃይሚ ክብር ያላችሁ ካላችሁ ሃይሚን እንድትጎዳ ማትፈልጉ ካላችሁ ይሄን ቪዲዮ ላይክ አርጋችሁ ቡርኬ ጋር እንዲደርስ አርጉ። እኔ ሜንሽን አደርገዋለሁ። ቪዲዮውን ስለቀው የቡርኬን ስም ሜንሽን አድርጌ ነው የምለቀው፣ ምክንያቱም ቡርኬ ጋር እንዲደርስልኝና ይሄን ቪዲዮ እንዲሰማ እፈልጋለሁኝ። ምክንያቱም እኔ እንዲህ አይነት ነገር ይፈጠራል ብዬ በፍጹም አላሰብኩም። እሱ ግን በአንዴ እስከ መለያየት ደረጃ የወሰነበት ምክንያት ምን እንዳስጨነቀው፣ ማን ከጀርባው እንዳለ፣ ምን አይነት ማስፈራሪያ እንደገጠመው አናቅም። አይታወቅም። የሰው ልጅ ምን እንደገጠመው ይሄ ቀላል ነገር ነው። ተነጋግራችሁ መፍታት ትችላላችሁ። ሀይሚዬ አንቺም ያለፈ ነገር ነው ካለሽ በቃ አክሰብት አርጌሽ ነገሮች እንዲስተካከሉ በፍቅር ከካሜራ ጀብራ ጀርባ ካፌ ላይ ተቀጣጥራችሁ እሙሽዬን ወይ መለኛውን ወይ ጋሽዬን ይዛችሁ ችግራችሁን አንድ በአንድ ለመፍታት ሞክሩ እንጂ በፍጹም ዛሬ ቡሩክ ከዚህ በኋላ ምናምን በቃ አብቅተዋል ምናምን እንደምትለው መሆን የለበትም። በፍጹም በፍጹም። እንዲህ ሀይሚ ታሳዝናለች። አንተን ብላኮ ነው ከቡታጀራ አዲስ አበባ መታ ከአንተ ጋር እየሰራች ያለችው አይደለ? በብዙ መንገድ ደግሞ እንደምትደግፋት በብዙ መንገድ እንደምትረዳት ከአንተ ጋር እንደዚህ በቃ በስራም በምንም ጓደኛ በመሆናችሁ በጣም ደስተኛ እንደሆነች በተደጋጋሚ በምስጋና ቪዲዮ ላይ ተናግራለች። ስለዚህ ይህን ነገር ልትቀበልና ልትረዳ ይገባል። እባክህን፣ እባክህን ቡርኬ፣ እባክህን እባከን፣ በቃ ይሄንን ልትረዳ ይገባል። በቃ አትሂድብኝ እያለችክ ነው አይደል? አትሂድብኝ፣ እኔም ብቻዬን እንትታኝ፣ አትሂድ ነገ ይሁን ነገር ብትሆን አይታወቅም የምሬን እኮ ነው። የሆነ ወንድ ገብቶ ምን ቴዲ ብቻ ቴዲ ሌላ ወንድ ልኮ የሆነ ነገር ብትደረግ የሆን ነገር ብትሆን ነገ አንተ ይቆጫል፣ ብትጸጸት ያን ነገር መልሰክ ማግኘት አትችልም። ስለዚህ ትተሃት መሄድ የለብክም። ከመሄዱ በፊት ለቡርኬ እንዲደርሰው ይሄን ቪዲዮ ሁላችሁም እንደነገርኳችሁ ላይክ ማድረጋችሁን እንዳትረሱ፣ ሼር ማድረጋችሁንም እንዳትረሱ። እባክህን ቡርኬ፣ እባክህን እባክህን፣ ሴት ልጅ ናት በቃ እንደ እህት ያት እህት ብትሆን እንደዚህ ሜዳ ላይ እንደዚህ ማንም የሌለበት ቤት ውስጥ ብቻዋን ቤቱን እፈራለሁ፣ እፈራለሁ እየፈራዊ ነው እየፈራዊ ነው ስጋት አለብኝ እያለች እህት ብትሆን ትታ ትሄዳለ? አትሄድም። ስለዚህ ሀይሜንም እንደ እህት፣ እንደ ስጋ ዘመድ በቃ እንደ ሁሉ ነገር እንደ ሴት ሴትም ስለሆነች አንተ ደግሞ ሴትን ታከብራለክ። በቃ ስማን፣ እኛንም አዳምጠን። እኛ ሀይሜን ጥፋት ካለባት ጥፋቷን እንቆጣታለን፣ ቪዲዮ ሰርተን ቪዲዮችንን ታያለች፣ ኢንስታግራም ላይ እንጽፍላታለን። ነው ፕሮብሌም ቲክቶክ ላይ ቴክስት እናደረግላታለን። ችግር የለውም። ጥፋት ካለ ጥፋቶቿን ሁሉ እንነግራታለን። እሷም ደግሞ ካያችኋት፣ ሀይሚ ብዙ ነገሮች እኛ ቪዲዮ ስንሰራ እንዲህ ብላችሁኛላ ምናምን ምናምን ነው የምትለው ብዙ ጊዜ ካያችሁ፣ ሶ ትሰማናለች ማለት ነው። ስለዚህ እባክህን ቡርኬ፣ እዚህ ነገር ላይ ፎከስ አርክ ፕሊዝ ፕሊዝ ፕሊዝ። ተመለስ። ብቻዋን ትተሃታትሂድ። ቤት አፈላልግላት ቤት ቤት ባይዘዌ የሆነች ሴት ለእኔም አናግራኝ ነበረ ቤት አለኝ እኔ የምኖረው ውጭ ነኝ ምናምን ብላኛለች ግን ሀይሚ የቤት ክራይም የመክፈል ችግር ስለሌለባት በእርግጠኝነት ቆንጆ ቤት ፈልግላትና እራሷ ተከራይታ በቃ ማንም ሰው ቤታችሁን አታሳዩ። አሁን ስትከራዩ የራሳችሁ ቤት ራሳችሁ፣ በቃ ሰውን ማግኘት ስትፈልጉ ካፌ፣ ሆቴል ምናምን ነው ማግኘት ያለባችሁ። እናንተ በጣም የዋህና ቅኖች ስለሆናችሁ ለሰው ቤታችሁን ታሳያላችሁ። ከዛ በኋላ ብዙ መዘዝ እንደዚህ እየተከታተለ ይመጣል ማለት ነው እና ይሄ ነው ልለምችለው እባካችሁ በቡርኬ ዙሪያ ያላችሁ እንዲታረቁ፣ እንዲግባቡ፣ እንዲስማሙ አርጉልን። ፍጽም ሁላችሁም እባካችሁ ይህን ቪዲዮ ለሁላችሁም፣ ለፍጽም ለሁሉም ነው ይህንን ቪዲዮ እንዲደርስ ምፈልገው። ጋይስ እኔ በጣም ኮመንት ላይ ጻፉ፣ ቡርኬ እንዳሄድ። በቃ ሁላችሁም ቡርኬ እንዳሄድ የፈለጋችሁትን ነገር አስቀምጡ። በቃ ቡርኬ እንዳሄድ ኮመንት ጻፉ። ከታችሁ ከውዶች በቃ ኔ አቅሜ በላይ ነው። ባይ ባይ።